ጨለማን ተገን በማድረግ የቤት በር ሰብረው ከ አራት መቶ ሺህ ብር በላይ የሚገመት ንብረት የሰረቁ ግለሰቦች በጽኑ ሥርዓት እንዲቀጡ ውሳኔ ተላለፈባቸው። ዋና ሳጅን አዳነ ደስታ ዝርዝር ዝርዝራለሁ። ተከሳሾቹ ተስፌ ጽርጉና ገብረ ጻድቅ ገብረ ማርያም ይባላሉ። የስርቆት ወንጀልን የፈጸሙት በለሚኩራ ክፍለ ከተማ ወረዳ ስር ሳሚት ፍየል ቤት አካባቢ ነው። የሳሚት አካባቢ ፖሊስ ጣቢያ ወንጀል መርማሪ ዋና ሳጅን እመቤት ታምራት እንደገለጹት የግል ተበዳይ በሌሉበት የምድር ቤታቸው በር ተሰብሮ ከ400 ሺህ ብር በላይ የሚገመቱ ኤሌክትሮኒክስ ዕቃዎችና ወርቅ እንደሰረቀባቸው ለፖሊስ ባመለከቱት መሰረት ፖሊስም ወንጀል ፈጻሚዎቹን ተከታትሎ በቁጥጥር ስር በማዋል ምርመራ በማጣራት በአቃቢ ህግ በኩል ክስ እንደተመሰረተባቸው ገልጸዋል ገልጸዋል። አንደኛና ሁለተኛ ተከሳሾች ፌሮ ብረት ይዘው ሰብሮ ወደ ውስጥ በመግባት በውስጡ የነበሩ አንደኛ የግል ንብረት የግል ተመዳኝ ንብረቶች አንደኛ የአንገት ሐብል ወርቅ፣ ላፕቶፕ የዋጋ ግምቱ 200 ሺ ብር የሚወጣ በአጠቃላይ 458 ሺ ብር የሚወጣ ንብረት በሰሌዳ ቁጥር ኮድ 2 83 158 አዲስ አበባ በሆነው መኪና ገብተው ከተሰወሩ በኋላ የግል ተበዳይም ቀርበው በእኛ በኩል ባቀረቡት አቤቱታ መሰረት የተለያዩ ማስረጃዎችና ተጠርጣሪዎችን በመያዝ ምርመራ ማስፋት ከጀመርን በኋላ በክፍላችን ላይ ምርመራ እያጠራን እንገኛለን። ይህም ባለበት ሁኔታ ተጠርጣሪዎቹ የምርመራ ማስፋት ከሰራን በኋላ በፍርድ ቤት ላይ ተጠርጣሪዎቹ ቀርበው የእምነት ክደት ቃል አምነው ወንጀሉን ስለመፈጸማቸውና የፈጸሙበትንም ቦታ በምሪት ቀርበው ባሳዩት መሰረት ተጠርጣሪዎቹ ክስ ተመስርቶባቸው የምርመራ መዝገባቸው ላይ በአሁኑ ሰዓት ላይ ማረሚያ ቤት እንደሚገኙ የምርመራ መዝገባችን ያስረዳል። የተከሳሾችን ጉዳይ ሲከታተል የቆየው በፌዴራል የመጀመሪያ ደረጃ ፍርድ ቤት ለሚኩራ ምድብ አንደኛ ወንጀል ችሎት ተከሳሾቹ በተከሰሱበት የቤት ሰብሮ ስርቆት ወንጀል ክስ ጥፋተኛ መሆናቸውን በማስረጃ አረጋግጦ ግለሰቦችን፣ ያርማል፣ ሌሎችንም ወንጀል ፈጻሚዎችን ያስጠነቅቃል፣ በማለት በአንደኛ ተከሳሽ ተስፌ ጽርጉና በሁለተኛ ተከሳሽ ገብረ ጻዲቅ ገብረ ማርያም ላይ እያንዳንዳቸው በስድስት ዓመት ጽኑ እስራት እንዲቀጡ ውሳኔ ተላልፎባቸዋል። በጋራ መኖሪያ ቤቶች የሚኖሩ አካላት በቀንም ሆነ በሌሊቱ ክፍለ ጊዜ እርስ በእርስ የመጠባበቅና በ አካባቢውም ጠንካራ ቅጥር ጥበቃ በጋራ በመቅጠር የስርቆት ወንጀል ከመፈጸሙ በፊት አስቀድሞ መከላከል ይቻላል ሲሉ መርማሪያዋ ዋና ሳጅን እማቤት ታምራት በመልእክታቸው አሳስበዋል። ወንጀል የተፈጸመበት ቦታ ላይ ሁሉም ስራ ዘግተው የሚሄዱበት ነው። አንደኛ ፎቅ ላይ ነበር ወንጀል የተፈጸመው። በርካታ ቤቶችም ስላሉ እዛ አካባቢ ላይ ጥበቃ በመቅጠር ብዙ ማህበረሰቦች ተደራጅተው የአካባቢው ላይ አንዱ የአንዱን ቤት የመጠበቅና ግንዛቤ የመስጠት አካባቢ እንዲሁም ጥበቃም እንዲቀጠርም ማድረግም ማህበረሰቡም ይህን ድጋፍ ማድረግ ለፖሊሱም፣ ለአጋዥ ኃይሉም እገዛ ማድረግ ያስፈልገዋል።